እንኳን ለ2018 የመስቀል በዓል እንኳን በሰላም አደረሳችሁ። በጋ አያና ፈኖ ጎፍታ ኬኛ ከንበረኩ ከበጀሙ በገነጋዳን ጌሰኒ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምረትን ምረት ያገኛችሁ አልነበራችሁም፣ አሁን ግን ምረትን አገኝታችኋል። ስለዚህ አምላካችን ለዚህ ቃል ስሙ የተመሰገነ ይሁን። እንግዲህ እንኳን ለመስቀሉ በሰላም አደረሳችሁ። መስቀል ስናከብር በመስቀል ላይ የተከፈልልን ዋጋ እያስተዋለን እግዚአብሔርንን እናመሰግናለን። በብሉ ኪዳን መስቀል ላይ የሚሰቀሉት ኃጢአተኞችና በድለኞች ናቸው። በግላትያ ምራፍ 3 ከቁጥር 13 ላይ ሐዋርያው ቅዱስ ጳውሎስ ሲናገር እንዲህ ይላል በገላትያ ምራፍ 3 ከቁጥር 13 ህዳችሁ ሲታነቡ ቅዱስ ጳውሎስ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ሲናገር እንዲህ አለ። በመስቀል ላይ የሚሰቀል ወይም ደግሞ በእንጨት ላይ የሚሰቀል የተረገመ ተብሎ እንደተጻፈ ሰምታችኋል ወይ ደግሞ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀ ዋጀ የመንፈስ ተስፋ በእምነት እንቀበል ዘንድ የአብርሃም በረከት ወደ አዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው ይላል። በብሉ ኪዳን በመስቀል ላይ የሚሰቀል በእንጨት ላይ የሚሰቀል የተረገመ ሰው ነው። በመጽሐፍ በዚህ በዘዳግም ምራፍ 21 ከቁጥር 23 ላይ ይህ ቃል ተጽፎ እናገኘዋለን። በእንጨት ላይ የሚሰቀል ሁሉ የተረገመ ስለሆነ ይላል፣ የተረገመ ስለሆነ ሬሳውም በተሰቀለበት እንጨት ላይ አይደር እያለ በብሉይ ኪዳን ለሙሴ ኃጢአተኛ ሰው የተረገመ ሰው በእንጨት ላይ እንደሚሰቀል ሕግ ተሰጥቶ ነበረ ማለት። ስለዚህ ክርስቶስ ግን እርግማን ሳይሆን ሳይኖርበት ኃጢአት ሳይኖርበት፣ ቅዱስ የሆነ እርሱ ስለኛ በመስቀል ላይ ተሰቅሎ በእኛ ላይ የነበረውን የሚቃወምን እርግማን ዋጀን ማለት ነው። ቁጥር 24 ላይ አንደኛ ጴጥሮስ ሁለተኛ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 24 ላይ ወረድ ብላችሁ ሲታነቡ እንዲህ ይላል ለኃጢአት ሞተን ለጽድቅ እንድኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ ይላል። አሁን የመስቀልን በዓል ስናከብር ክርስቶስ መስቀል ላይ የከፈለልንን ዋጋ እናስባለን፣ እናስተውላለን። ኢየሱስ በዚህ መስቀል ላይ ኃጢአታችንን ተሸክመዋል። ስለ እኛ ዋጋ ተከፍለዋል። ጻዲቅ ሆኖ ሳለ የእኛን እርግማን በራሱ ላይ አድርጎ የእኛን ኃጢአት በራሱ ላይ አድርጎ በቁስሉ አዳንን፣ በመገረፉ ቁስል ፈወሰን ብለን እናመሰግነዋለን፣ መስቀሉንም እናከብረዋለን። የምናከብርበት ምክንያት ጌታ ኢየሱስ በመስቀል ላይ ለእኛ የከፈለውን ዋጋ በማሰብ ነው ማለት ነው። ስለዚህ ዛሬ መስቀል ምልክታችን ነው። ዛሬ መስቀል ክርስቶስን የምናይበት ነው። መስቀል የተከፈለልን ዋጋ የምናውቅበት የምንረዳበት ነው። እዛ ነው ገላትያ ምዕራፍ ሦስት ከቁጥር አንድ ላይ የገላትያ ሰዎች ሆይ ክርስቶስ እንደተሰቀለ በፊታችሁ ተስለዋል ብሎ ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ስናገር እናያለን። ልክ እኛም ዛሬ መስቀል ስናይ ክርስቶስ የከፈልልን ዋጋ ይነግረናል። መስቀሉ ክርስቶስን ይሰብከናል። መስቀሉ ለክርስቲያኖች ምልክት ነው። መስቀሉ ትምክታችን ነው። መስቀሉ ኃይላችን ነው። መስቀሉ የክርስቶስን መከራ የሚናገር ትምክታችን ነው ማለት ነው። ስለዚህ ክርስቲያኖች ጳውሎስ በዚሁ ገላትያ ምዕራፍ 6 ላይ ሲናገር እንዲህ ይላል። ገላትያ ምዕራፍ 6 ላይ የቅዱስ ጳውሎስ መልእክትን ስታነቡ ከክርስቶስ መስቀል ውጪ ሌላ ትምኪት ከኔ ይራቅ ብሎ ይናገራል። ለምንድን ነው ሐዋርያው ቅዱስ ጳውሎስ ይህንን የሚናገረው ብላችሁ ቢጠይቁ፣ ይህንን የሚናገርበት ምክንያት ክርስቶስ የከፈለልን ዋጋ እርሱ ትምክታችን እንደሆነ ሲናገር እንዲህ ይላል ቁጥር 13 ላይ ማለት ነው በክርስቶስ ኢየሱስ አዲስ ፍጥረት እሆናል መሆን ይጠቅማል፣ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምም ካለ በኋላ ቁጥር 13 ላይ ነገር ግን ዓለም ለእኔ እየተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቃል። አሁን የክርስቲያኖች ትምክት መገረዝ አይደለም፣ ሌላ ሌላ አይደለም። የክርስቶስ መስቀል የክርስቶስ መስቀል ለኛ ትምክታችን ነው። ለነ የተሰቀለበት ዓለም ከኛ የተሰቀለበት፣ በቃ እኛ ከዓለማዊ አስተሳሰብ የወጣንበት፣ ዓለምም ከኛ የተለየበት። ከክርስቶስ መስቀል ውጪ ሌላ ትምክት ከነይራቅ ብሎ ቅዱስ ጳውሎስ ይናገራል። ስለዚህ መስቀል ትምክታችን ነው ሲባል ዓለም ከእኛ የተሰቀለበት ስለሆነ ከኛ የተለየበት ስለሆነ እኛም ለክርስቶስ የተለየንበት ስለሆነ የተዋጀንበት ስለሆነ ዋጋችን የተከፈለበት ስለሆነ መስቀል ኃይላችን ነው ብለን እንመካበታለን ማለት ነው። ትምክታችን ኃይላችን ነው ማለት ነው። ስለዚህ ክርስቶስ በዚህ እንጨት መስቀል ላይ ተሰቅሎ እኛን ነፃ አወጣን። በጸጋው አዳነን። ክብር ምስጋና፣ አምልኮና ውዳሴ ለስሙ ይሁን። ኢየሱስ ክርስቶስ ለአንዴና ለዘላለም አድኖናል። ዛሬም ኀጢአተኞችን የሚያድን ነውና፣ ስለዚህ እንኳን ለመስቀሉ በዓል በሰላም አደረሳችሁ፣ አደረሰን፤ እናመሰግናለን። ሼር አድርጋችሁ ለሌሎች ቃሉን አድርሱላቸው።